በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ብጹዕ አቡነ ሙሴ ዘወርኃ መጋቢት። አንድ አምላክ በሆነው በአብ ወወልድ ወመንፈስ ቅዱስ አምነን መጋቢት አራት ቀን የሚነበብ የተወደደ የጻድቁ የአቡነ ሙሴ እንገድም እናገዳለን። የተወደደ የአቡነ ሙሴ ጸሎትና በረከት ከሁላችን ቀንዝ በክርስቲያን ጋር ለዘላለሙ በእውነት ይኖር አሜን። የኦሮሚ ሰዎች ግን ጌታችን ኢየሱስ ክርስቶስ ጎኑን እንደተወጋ ህብስቱን በጦር ይወጉታል። በአንድ ሀገር ያሉ ክርስቲያኖችን ኪራ ላይ ሲሆን ሲሉ ከህብስቱ ላይ ጨው ጨምሮ መጋረጃውን የገልጦና ካህኑ በመስቀል ምልክት በታቦት ላይ ያደረገውን የስጋውን መገለጥ የይዘን ወንዶችንም ሴቶችንም ክርስቲያኖች ጠሯቸዋል። ቁርባኑን ካበቃ በኋላ ለወንዶችም ለሴቶችን ታረፋ መስዋዕቱን ይሰጧቸዋል። ዲያቆናትን በግብር ቤት ራሳቸው ከፈተቱ በኋላ ካህኑ እንዲቀድስበት ወስደው ከቤተ ክርስቲያን ያገቡታል። ይህንን ህግ ንጉስ ሆኖ የተሾመ አቡነ ሙሴን ሽሮ ሌላ ህግ ሰራላቸው። በአብይ ጾምም እስከ ዘጠኝ ሰዓት ጾሞ ቅዳሴ ቅድስና ፀሐይ ዘጌ ይበላሉ። በጾመ ሐራትና በሌሎችም ጾሞች እስከ 6 ሰዓት ጾሞ ይበላሉ። እስከ ሰባት ሰዓትም የሚጾሙ አሉ። ከምሽቱ እስከ አስራ ሁለት 12 ሰዓት አንስቶ እስከ 6 ሰዓት የሚጾም ሰው ግን ጾሙ ከነግህ እስከ ሰርግ ከሚጾመው ሰው ጋር ትክክል ነው። ከክርስቲያን ወገኖች ሙታንን ማሰምንና በጌታ ጥምቀት ቀን መጠመቅን የሚከለክሉ ሰዎች አሉ። በአርባ ቀን እና በሰማንያ ቀን የተጠመቅነው ጥምቀት ይበቃናል እያሉ ይከለክላሉ። ጳውሎስ አንድ ጊዜ አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ጥምቀት እንዳለ እነርሱም ይህን ጥቅስ እየጠቀሱ ይናገራሉ። የእግዚአብሔር ሰው አቡነ ሙሴም ትርጓሜው እንዲህ እያለ አስረዳቸው ቅዱስ ጳውሎስ አንዲት ጥምቀት ብሎ የተናገረበት ምክንያት በአብስም በወልድስም በመንፈስ ቅዱስም ብትጠመቁ የተጠመቃችሁበት ያው አንድ አምላክ ነው ሲል ነው። እነ ሲል ነዋ ያላቸው። ከክርስቲያን ወገኖች ጌታችን መስጢር ባሳየበት በጸሎተ ሐሙስ በጸሎተ ሐሙስና በተሰቀለበት በዓርብ ቀን በእነዚህ ቀኖች በተዘጋጀ ህብስት ነው እንጂ በሌላ ህብስት የማይቆርቡ ሰዎች አሉ። እስከ ዓመት ድረስ ሰብስበው አስቀምጠው እንደዚሁ ይቆርባሉ። የማይቆርቡ ሰዎች አሉ እስከ ዓመት ድረስ ተሰብስበው አስቀምጠው እንደዚሁ ይቆርባሉ። ሪያዎችን እንደ በጎች አርብተው ይመገባሉ። ብፁዕ አቡነ ሙሴ ኅብስቱን በሰንበት እና በበዓላት በሌሎችም ቀኖች የዕለት አጉድ ድርጎት፣ ነገር ግን የክርስቶስን ስጋ ለተቀበለ ክርስቲያን የሪያና ሳማይ ግመልና ሌሎችም የማይበሉ የእንስሳትን ስጋ መብላት አይገባውም፣ አላቸው በጊዮርጊስ ገድል መጽሐፍ ውስጥም መጽሀፍት ውስጥም እንዲህ የሚል አለ። አይሁዳዊት ሴት የርያ ስጋ በልታ ከሕመማ ተፈወሰች የሚል አለ አሉት። አቡነ ሙሴም ስሙን ልንገራችሁ። ብዙ የሆኑ ኃይለኛ ህዝቦች ሪያዎችን የሚያረቡ አሉ። ወንጌል እንደተናገረው በዚያም ቦታ እረኞች የሚጠብቋቸው ሁለት ሺ የሪያ መንጋዎች ነበሩ። ጌታ ኢየሱስ ክርስቶስ አጋንንትን ከሰው ባስወጣቸው ጊዜ በሪያዎች ላይ እንዲያድሩ ፈቀደላቸው እና አደሩ። በእግዚአብሔር ፈቃድ ነው እንጂ ያለእርሱ ፈቃድ በሪዎች ላይ ገብቶ ማደር አጋንንት እንዳይቻላቸው እዩ። እንደዚሁም በጾምና በጸሎት ከጻድቃን ሰዎች ላይ በወጡ ጊዜ በዱር በገደል ያድራሉ፣ ከሰዎች ወጥተው በሪዎች ላይ እንዳደሩ ነገር ግን ለፈተና ነው እንጂ ለክፉ የሄደለ እግዚአብሔር ካላሰናበ ተመልክተው በሰው ላይ ርኩስ መንፈስ ማደር አይችልም። የሚፈተን ሰው ቢኖር እግዚአብሔር ፈተነኝ የሚፈተን ሰው ቢኖር እግዚአብሔር ፈተነኝ አይበል ብሎ ሐዋርያው ያዕቆብ እንደተናገረ እያንዳንዱ ሰው በራሱ ጊዜ ይፈተናል እንጂ እንዳለ ኃጢአቱን እምቢ ካልናት ኃጢአትን እንቢ ካልና ታስገድዶ ያሰራን ዘንድ ለሰይጣን አይቻለውም። ፈተናዎችን ግን እንቢ ካልና እንቢ ንረው ዘንድ አይቻለንም የነሳችን ጠባቂ ካረዳን በቀር። ወደ ቀደመው ነገራችን ንመልስና ወንጌልን ያስተምሩ ዘንድ ሐዋርያት ወደ አህዛብ በደረሱ ጊዜ አህዛብን ወደ ሃይማኖት መንገድ ሲሽቀዳደሙ እና ሪያ ማርባትንም ሲወዱ አይተዋቸዋልና ሐዋርያት ተጠራጠሩ ሪያ ማርባትን ብንከለክላቸው መጠመቅን እንቢ ስለሚሉ ብለው ተዋቸው። ስለዚህም ነገር ብሉም አተብሉም አሏቸውም ስለ ርያን ፈጽሞው አላሰባቸውም። ንጹህ ቢሆን እርኩስ እንደሆነ አልተናገሩም። በሃይማኖት መካከል መሰናከል እንዳይሆን ለጥበበኛ ሰው ግን በህግ መጽሐፍት ውስጥ ሁሉ ስጋ ንጹሕ ነው አላቸው። በኦሪት ህግ ውስጥ ሪያ ደውሻ እንደሆነ አትበሉም ተብለው እንደተከለከሉ እዩ። ነገር ግን ዘውትር ገልጠው ገልጠው አሏቸው። ንጹሕ ያልሆነ የርያ ስጋ ለሚባሉ ሰዎች ዋረት አሉ። ንጹሕ ካልሆነ ነገር እንደዚህ ካለ ስራ እንረብ ዘንድ አግባብ ነው። እናንተ ሁሉ በክርስቶስ የምትጠመቃችሁ ሁሉን ሁሉ ንጹህ ነው ብላችሁ በህግ ውስጥ ባለ በተጻፈ መጽሐፍ ውስጥ ያለውን ተመልክታችሁ ብሎ ህግ እየከለከለውን ግን አተብሎ ጾምም ፀሐይ እስከሚገባ ነው። ይህ ይህም የረቡና የአርብ ጾም ሲሆን ነው። ያልቻለ ሰው ግን እስከ ዘጠኝ ሰዓት የጾም ቁርባንንም ያለ ስንዴና ያለ ወይን ያለ ውሃ ሌላ ነገር አታድርጉ። ይህንን የሚመስለው ስርዓት ስሩ። አይሁዳዊት ሴትን ያዳነችው በሪያ ስጋ አይደለም ከአይሁድ ሃይማኖት ወደ ክርስትና ሃይማኖት በተመለሰች ጊዜ ነው እንጂ። ከክርስቲያን ወገኖችም እስላሞች ያራዱትን ስጋ የሚበሉ ሰዎች አሉ። መጽሐፍ በገበያ ያገኛችሁትን ሁሉ ገዝታችሁ ሳትጠራጠሩ ብሉ ይላል ይላል ብሉ ይላል። ይላሉ ለአማሪክ የተሰዋ ነው ቢሏችሁ ግን አትብሉ ይላል። ይላሉ በገበያ ላይ ያገኘው ሁሉ የምትባላ ከሆነ ንሆ አህዮችና በቅሮች በገበያ ይውላሉ። አንተ ሆድን ወዳጅ ሆይ ተባላችኋል። ነገር ግን አይሆንም እንጂ የሚሆን ቢሆን በእስላሞች ሃይማኖት ያለ ሰው ካረደው የከብት ስጋ በክርስትና ሃይማኖት ያለ ሰው ያረደው አህዬ ይነጻል፣ ይሻላል። መጽሐፍ በገበያ ያገኘውን ሁሉ ገዝተህ ብላ ያለህ እንዲህ አይደለም ለማለት የተሰዋ ነው ብሏችሁ ግን አትብሎት። በክርስቶስ ባልተጠመቀ ሰዎች የታረደ ስጋ ሁሉ ለሰይጣን የተሰዋ ነው። እጌታችን በኒያም ነው የማይኖር ዛፍ ሁሉ ለእሳት መናል እንዳለ የያዕቆባውያን የያዕቆባውያን ሃይማኖት ግን እንደ ፀሐይ ያበራ ነው ስራታ ሥራቸውም እንደ ጨረቃ የደመቀ ነው። ለኢትዮጵያ ሰዎች ግን በክርስትና ሃይማኖት ውስጥ እያሉ ሁለት ሚስት እና አጎባት ያለው ሰው የለም። ሚኖራቸው ከበደላቸው በተነሳ ይድናሉ። የሚድኑም በአቡነ ሙሴ ስብከት እና እንደ ፀሐይ ስለሚያበራ ሃይማኖታቸው ነው። ስለ ቃል ኪዳኑ እና ለኢትዮጵያ የምረት አስራ ስለ ተቀበለ ይድናሉ። የኢትዮጵያ ነገስታትም ሃይማኖታቸው የቀነ ነውና፣ ነገር ግን በኋላ ዘመን አንድ ሰው ክህደትን እና ጥርጥርን በየቦታው ሁሉ ይዘራል። ሰዎችም ሃይማኖታቸውን ወደ ክህደት ይቀይራሉ። ከእነርሱም ክህነት መንግስት ይወገድ እና እግዚአብሔር ለአረማ ይሰጣቸዋል። ከተጸጸቱ ግን ጳጳስና ንጉስ ይሰጣቸዋል። ንስሐ ካልገቡና ከኃጢአት ካልነጹ ይህ ሁሉ ይቀርባቸዋል። ምድራቸውም ትጠፋለች። አቡነ ሙሴም ምግባር የሌላት ሃይማኖት የሞተች ናት፣ ተራቸው ሃይማኖቱም ያለምግባር አይጠቅምም። ሃይማኖት ሰውነተኛ ሃይማኖት ሰውነተኛ የማን ሃይማኖት ናት ሰውነተኛው የማን ሃይማኖት ናት ብትለኝ የአይቆባውን የኢትዮጵያውያን የግብፃውያን ሰዎች ሃይማኖት ነው። የእነዚህ ሰዎች ሃይማኖት እንደ እንደ መላእክት ሃይማኖት ነው። ግብፅ ግን የእግዚአብሔር ቤተ መቅደስ ነው። እመቤታችን ቅድስት ድንግል ማርያም የጌታችን የኢየሱስ ልብስ ባጠበች ጊዜ ከውሃው ምንጭ ላይ ከበቀለ እንጨት ከዚያ የመላይት ቅባት የሆነ ሜሮን ይቀዳል እና ይህም የሆነው ደብረ ቁስቋም በገባች ጊዜ ነው። ሜሮን የተባለው እንጨት በዕለተ ሰሉስ እንደተፈጠሩት እንደ ሌሎች እንጨት አይምሰለ። የበቀለው የሜሮን እንጨት የኢየሱስ እንጨት ነው፣ ልብሱ በታጠበች ጊዜ በቀለ እንጂ። ከግብፅ ምድር በቀር ከሰማይ በታች እንዲህ ያለ እንጨት በሌላ ቦታ የለም። በእውነትም በግብጽ ቤተ መቅደስ ናት። ሜሮንን የሚቀባ አቡነ ሙሴ ከእሷ ወጥቶና ቅባ ሜሮንን ከክርስቲያኖች ይቀቡት ዘንድ ከግብፅ ይዞ መጣ። ስለዚህም ነገር ሐዋርያት ጥምቀት፣ ክህነት፣ ቅዳሴ፣ ታቦት ያለ ሚሮን ጥቅም አይሰጥም ብለዋል። በኢየሱስም ስም ጥምቀት የታተሙ እና የተጠመቁ ሰዎች የከበረና የክርስቶስ ስጋው እና ደግሞ ከተቀበሉና የእግዚአብሔር ልጅ የክርስቶስ ወንጌል ቃል የወንጌል ቃል ቢጠብቁ ይድናሉ። የሚሮን ክብሩን ታውቅ ዘንድ እናግርሃለሁ። ኃጢአት የተሰራ ሰው ሁሉ ንስሐ እንዲገባ ታዟል። ሜሮን ተደፋፍሮ የነካሰውን ግን ህዝባዊ ከሆነ እንዲደበድቡት በሲኖዶስ ተጽፏል። ሲኖዶስ ማለት የእግዚአብሔር ስርዓት ነው እና ይኸውም በአንድ ጉባኤ ተወስኖ ለቤተ ክርስቲያን የተሰጠ ነው። ጉባኤም የተባለ የሀረት ጉባኤ ነው። ከንስጥሮስ ወገንና ከሃይማኖት ለዋጮች የግብፅ ስርዓት እንዲህ ነው የሚል ሰው ቢኖር የኢትዮጵያ ብርሃን የሆነ አነስጣሲዎስ የተባለ ንጉሳችን አቡነ ሙሴ እንዲህ አለ። በወንጀል ስብከት በእግሩ የረገጣትና በውስጧ በከበሩ እጆቹ ብዙ ቤተክርስቲያናትን የሰራባት የግብ ውስጥ ስራቷን ይናገራል። ግብፃውያን ዘመዶቻቸው ናቸውና ቤተ መቅደስ ይባሉ ዘንድ ይህን ያህል ጸጋ እንዴት ተሰጣቸው የምትል ሰው ብትኖር ውስጥ ተኩረና ነጣቂ የሆነ አንተርኩስ ነው። አንተርኩስ ሰው ሆይ ሰማርንገሪ ጌታችንን ስለ እነርሱ ከፍሬያቸው ታውቋቸዋላችሁ ብሏና ፍሬም የተባለ የሚዋጋ የአሚኬላ የሾክ ፍሬ ነው። አሚኬላ የተባለ የሀሞት ፍሬ ነው። የምትለቅመው ፍሬም የምድር እባብ መርዝ የሆነ መራራ ፍሬ ነው። ወይንም የተባለ የሚገድል የጊንጥ መርዝ ነው። ግብፃውያን ዘመዶቻቸውን ያገባሉ ስለምትለውም በየደረጃው እነግራለሁና ስማ። የቆባውያን አምላካቸው ቢረዳ ስማ ካላውያን ሰባ ሁለት የሆነ የተለያየ ርኩሰት ሲሆን ሁከት በተነሳጀ ርኩሰቱን እና መዳራቱንም ሊነግሩት አይገባም። የከበሩ የቆባውያን የግብፅ ሰዎች ስለ እውነት ነገር እስከ ሞት ድረስ ተጣሉ ያለውን የነቢዩን ቃል የያዙና ከሮሚ ሰዎች ጋር ተጣሉ። በእስክንድርያ ቤተክርስቲያንም ድማቸው በዝቶ እንደ ውሃ እስከሚወርድ ድረስ ግብፃውያንን የሮሜ ሰዎች ገደሏቸው። ዲዮስቆሮስን ጥርሱ ረግፎ ጢሙ የተነጨ በዚህ መከራ አራት መቶ ዓመት ኖሩ። ሮማን በግብፃውያን ላይ በበረቱባቸው ጊዜ ወደ መካነ መዲና ሄደው እስላሞችን እንዲህ አሏቸው፣ የክርስትና ሃይማኖትን እንዳታስክዱን አሉልን። እኛም በእኛ ላይ ተናክሱ ዘንድ ወደ ሀገራችን እናስዳቸዋለን። እኛም እስከ ዘላለም ድረስ ለእናንተ ግብር እናወጣለን፣ እንገብራለን ነገር ግን ከርጉሞች ሮማኖች ያድነው እንጂ አሏቸው። እስላሞችን በዚህ ቃል ኪዳን ተስማምቶ ወደ ግብፅ ሀገር ሄደው ሮማን ገድለው በዚህ ቃል ኪዳን በግብፅ ምድር ላይ ነገሱ። በግብፅ ምድርም እስላሞች እንደ ባህር አሸዋ በዙ። ነቢያቸው መሐመድ ያስተማራቸው የሃይማኖታቸው መንገድ ግን ወደ ጥፋት የምትወስድ ናት። ወንድ የፈለገውን ያህል ሴት የአግባ ትላለችና ና ጾማቸውን የእንስሳት ስጋና አሳ ሳይቀር አይከለከልም። እግዚአብሔርም የግብፃውያን ደም ተበቅሎ እስላሞች ሮማውያንን ገደሏቸው። እስላሞች በግብጽ ምድር ከበሱ በኋላ ልጆቻችሁን ስጡን፣ እኛም ልጆቻችንን ሰጣችኋለን በጋብቻ እንድንያያዝ አሏቸው። የግብጽ ሊቀ ጳጳሳን ልጆቻችሁን ለእስላም ልጅ አትስጡ አላቸው። ልጆቻችሁ እስላም እንዳይሆኑ ከእስላሞች ሴት ልጆቻችሁን ለወንድ ልጆቻችሁ ሚስት አድርጋችሁ አታጋቧቸው፣ እስላሞችን በግንኙነት አያዋቋቸው አላቸው። የግብጽ ሐኪም ሊቀ ጳጳሱ አባምንያምን አሉት ከሮማያን እንግዲህ ያኛው የቀረን ትንሽ ሰዎች ነን እና አባታችን ሆይ ምን ይሻለናል? እስላሞች ነን እስላሞች ግን እንደ ባህር አሸዋ ብዙ ናቸው እና ልጆቻችን የምናጋባቸው ሴቶች ወዴት እናገኛለን? ሴቶች ልጆቻችን ምስ ማን ያገባልናል? አልትሪቃ ጳጳሱ ልጆች ሆይ ወደ አምላኪ በጸሎት እስካመለክትና የሚጠቅማችሁን እስከምነግራችሁ ድረስ አርባ ቀን ታገሱኝ አላቸው። የሚጠቅማችሁን እነግራችኋለሁ እና ህዝቡ ምሽግ በጓ ነው አሉ ከዚህም በኋላ አርባ ቀን ሲሆን መጡና ጠየቁት። እርሱም እግዚአብሔር ከስላሞች ጋር አትጋቡ ብሏል አላቸው። ሃይማኖት ከሌላቸው ከሌሎች ሰዎች ጋርም አትጋቡ። ሃይማኖትም የተባለ ሶስት መቶ አስራ ስምንትን ሃይማኖትን የያዘ ነው። የቆባውያን ግን እግዚአብሔር የወደደው ነገድ አላቸውና በምንም ስራ ከስላሞች ጋር ክርስቲያናዊ ሰው አይኖር። ሐዋርያ ዮሐንስም ሰላም እንኳ አትበሏቸው እንዳለ ሐዋርያው እንዲህ ሲል እናንተ ሃይማኖት ከሌላቸው ሰዎች ጋር ትጋባላችሁና አላቸው። ከዘመዶቻቸውም ጋር ቢሆኑ አትጋቡ። በእናንተ ላይ ምን ማስተማርን ሄዳለባቸው አባቶቻችን፣ እስራኤላውያን እንደዚህ አድርገዋል እንደዚህ አድርገዋል እና ህግ ከሌላቸው ከአሕዛብ ልጆች ጋር መጋባትን ከለከሉ። ዘመድ ከዘመድ እየተጋቡ ኖሮ እንጂ ከአባታቸው ከአብርሃም ማን ይበልጣል? ከአባታቸው ከአብራማን ይበልጣል? የምድር አሕዛብ ሁሉ በየዘሩ እርሱን ለማግኘት ሁሉም ተቀዳድሟል፣ እና ሚስቱ ሳራም የከበረች ናት። ከእነርሱም ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ ተወለደ። ይስሐቅ የያዕቆብን ወለደ። ያዕቆብም የእናቱን ወንድም የላባን ልጅ አገባ። ጌታችን እስከሚመጣ ድረስም ጌታችን እስከሚመጣ አስቀድሞ ሁሉም እስራኤሏን እንዲሁ አደረጉ። የጎደለውን ህግ የሚያሟሉና የተቀበረውን ምስጢር የሚያወጣ እጌታ በመጣ ጊዜ ግን ሐዋርያትን እንዲህ ብሎ አዘዛቸው። እስከ ዛሬ ድረስ የቆመ ወገን ብቻ የከበረ ህዝብ ነበር። ዛሬ ግን ሰው በሆነ መምህር በክርስቶስ የሚጠመቁ ህዝብ በዓለም ያሉትን ሁሉ የከበሩ ህዝብ ይሆናሉ አላቸው። ከዛሬ በኋላ ክርስቲያን የሆነ ሰው ዘመዱን አያግባ። በሲኖዶሳቸው ውስጥ ሐዋርያት እንደዚህ አዘዙ ዘዙ። በእውነት ዘመዱ ያልሆነች ክርስቲያን የሆነች ሴት እንኳን ቢያጣ ለክርስቲያን ሰው ዘመዱን ማግባት አይገባውም። ግብፃውያን ግን ይህን ያደረጉ ሲሄድ በመውደድ አይደለም ሃይማኖታቸውን በመውደድ ነው እንጂ በመለኮት አንድ በአካላት ሶስት የሆኑ ሥላሴ ማመን ሃይማኖታቸውን እንደጠፋባቸው ነው። ዘመድን ላለማግባት ነገር የቆባውን እያረከሳችሁ አትስሟቸው። በኬልቄዶን ማህበርም አንድ ነው። ዘመድን ስለማግባት ነገር የአይቆባን የአይቆባን እያረከሳችሁ አትሟቸው። በኬልቄዶን ማህበርም አንድ አትሁን። እነዚሁም የተሰበሰቡ ቀበሮች፣ የቤተ ክርስቲያን ተኩሎች የተባሉ ምዕመናንን የሚያጠፉ ናቸው። እስላሞች እየገዟቸው እስከዛሬ ድረስ ሃይማኖታቸውን የጠበቁ ግብፃውያንን አመሰግኗቸው እንጂ ከዚህ በኋላ የተባረከ እና የተቀደሰ ስሙ ቴዎድሮስ የተባለ ክርስቲያናዊ ንጉስ ይነግሳል። ከሰማይ በታች ያሉ መናፍቃንንም ያባራቸዋል። አለው። የዓለም ሰው ሁሉም እንደ ፀሐይ በምታበራ፣ በተዋህዶ በቆባውያን እምነት ያምናል። እርሱም ሲቀድስ በቁርባኑ ላይ መንፈስ ቅዱስ ይወርዳል። የመለኮት ነገድ የሆኑ መላእክትም ደግሞ እየታዩ ወርደው ቁርባኑን ይሸፍኑታል። እስከ አርባ ዓመት ድረስ አጋንንት ይታሰራሉ። የሚያሳስት እና የሚያም በሰው ላይም ክፉ የሚያደርግ ሰይጣን በዘመኑ የለም። በዚያ ዘመን የሞቱ ሰዎች ሁሉ ሙሉ ያለውቀ ሰው ወደ ገነት ይገባሉ። በዚያ ዘመን ኃጢአተኛ ሰው የለም። ከርሱ በኋላም እስከ ታላቁ አቀን ድረስ ያለውን ሁሉ የሆነ ስራይ ትርጓሜ ይናገራል። እስላሞች ከነገሱ እስላሞች ከነገሱ አንስቶ እስከ ዛሬ ድረስ ከስድስት መቶ ሰላሳ ዓመት አይበልጥም። ከዚህ በኋላ ደጉ ንጉስ ይነግሳል። የዚያን ደግ ንጉስ መምጫውን ግን ከበቁ ሰዎች በቀር የሚያውቀው የለም ከአምላካችን ከእግዚአብሔርም በቀር። ከእንደዚህ ከይቆዋን ሐሜት ነፍስ ትድናለች። ደቀመዛሙርት በሰንበት ሻትን የእያሹ ሲበሉ የሚያደርጉትን አታይምን? ጌታን አይሁድ ባሉት ጊዜ አለሆነ ሰማ ዳዊት በተራባቂ ወደ ቤተ እግዚአብሔር ገብቶ ለካህናት ብቻ ነው እንጂ መብራት የማይገባውን የመስዋዕት ምህል ውስጥ እንደበላ በደልም እንዳልሆነበት አላነበባቸውም ነ አላቸው። ስለ ረሃብ የቁርባኑን ህብስት በልቷና ለህዝባዊ ዳዊት በደል እንዳልሆነበት አየን አየህን? ኦዚያን ንጉሥ በካህናት ላይ ሲደፋፈር ለምጻም ሆነ። እንደዚሁ ለግብፃውያን ዘመዶቻቸውን ማግባት በደል አይሆንባቸውም። በጥላቻ ስላም እንዳይሆኑ አባቶቻቸው በላያቸው ላይ ስርዓትን ሰርተዋል። ዳዊት ስለ ራበው መስዋዕቱን ቢበላ በድል እንዳልሆነበት፣ የማይገባው ሰው ግን የማይገባው ሰው ግን እንደ ዳዊት ቢያደርግ በደል እንደሚሆንበት እንደዚሁም እስላሞች የማይገዟቸው ሌሎች ክርስቲያን ግን ዘመዶቻቸውን ቢያገቡ የሐዋርያት ግዝት ይወርድባቸዋል፣ በኦዚያን ላይ ለምጽ እንደወረደ። ሰው ሁሉ በዘር የሚሰራው ስራ ይታይምና በድፍረት ሀጢያት ልክ ከሚሰራ ሰው ጋር አንድ አንሆንም። መጠንም ባለማወቁ በዚህ ታላቅ ሀጢያት ወደቀ። በደል አልሆነበትም። ሮቤልም የተከለከለውን በድፍረት ስላደረገ በደል ሆነበት። ነገር ግን ዮሴፍን ከሞት ስላዳነው በደሉ ተሰረለት። ኃጢአት ሁሉ በበጎ ስራ ይሰረያል። የእግዚአብሔር ስሙ የክበር በእውነት ለዘላለሙ ለእርሱ ክብር ምስጋና ይግባውና ለሁሉ እንደየስራው ይከፍለዋል። የተወደዱ የአቡነ ሙሴ ጸሎትና በረከቱ አማራችነቱ ከሁላችን ህዝበ ክርስቲያን ከማብራችን ከዝክረ ቅዱሳን ከደብራችን ከደብረ ሲና ጋር ከሀይለ መስቀል ጋር ለዘላለሙ በእውነት ይኖር፣ አሜን። የሁለት ሰናት እናስማርልን አሜን። ተአምር ጸሎትና በረከቱ ከእኛ ጋር ይሁንና፣ ብጹዓዊ አቡነ ሙሴ ያደርግ ተአምር ይህ ነው። ጸሎትና በረከቱ ከሁላችን ጋር ይኑ፣ ለዘላለሙ አሜን። በየወሩ የብጹዓዊ አቡነ ሙሴን ስክሬም ዘርስ ደወንት በተባለ ሀገር እንዲት ሴት ነበረች ከዕለታት በአንድ ቀን አቡነ ሙሴ በተወለደበት ቀን ዳቦን ስትጋግር ጢሱ በበረታ ጊዜ ልጇ ወደ ሷ ጮኸ። ያን ጊዜ አወርዶ እንዲጫወትበት ከማያዝያ ጋር አያይዛ በልብሷ የሸፈነችው ሕፃኑ ግን በእግዚአብሔር ፈቃድ ከሳት መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜ ይተኛል። የዚያችም ሴት ከእርሱ በቀን ሌላ ልጅ ያልነበራትና ከሳት መካከል ባየች ጊዜ የብፁዓዊ አቡነ ሙሴን ተአምር በርታ ታደነቀች። በየጊዜው ሕፃኑ ከሳት መካከል ይዘ ጀመረ። ከዚህ በኋላ እናቱ ዳግመኛ አላየችም። የወዳጅ የብፁዓዊ በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላ እኔና አንድ ጓደኛ ስናወራ እንግዲህ አንድ አመት ከስምንት ወር ገመና ደብቄ እናት አባቴን በቀንም አንድ ቀን እየመገብ ካኑር ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ነገ ወደ አረብ አገር ትሰደዳሉ አለች። ተይ እንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው አይነ ሰው መጠቱ ሆስፒታል ስትመላለስ ስትመላለስ ቆይታለች ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ ከቻልሽ የእኛን እስልምና ተቀበይሽ አዳጅ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ የማያምን ሰው በአገራችን የመቀር ልማድ የለንም አሏት እነሱ ተማምኖ ሞት አውጆላታል ዶክተሩ ሁለት ቀን ቀርቶሻል ብሏታል እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጠበል ቦታ ነበር ሚሄድ አሁን ግን ባለውበት ጸበል የለም በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የእኔ ስጋ ነው እባክሽ ይጂና ተጠመቂልኝ አለቻት የተልእኮ ጥምቀት ማለት ይሄ ነው ይጂና ተጠመቂልኝ በአንቺ ስጋ እመቤቴ እኔና አጥምቃት ትፈውሰኛለች አምናታለሁ ይጂ አለች ለካ እናትዮው እግራቸውን ያማቸዋል። እሳቸውም ጳጉሜ አንድ 232013 ዓመተ ምህረት ልደታ፣ ታውቁታላችሁ ብዬ አስባለሁ፣ ሜክሲኮ ልክ ስትገቡ እዛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትየ። ገባች ተጠምቀው ሲወጡ፣ ሶስት ቀን ነው ተጠምቀው የወጡት። ደውልልኝ አሉ፣ ዶክተሩ ለቀን ቀርቶሻል ብለዋል እናትየ፣ ሶስት ቀን የተጠመቁ ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቅስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቅ ቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች አ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ወቅት ሞልቶ ወጥቶ ነበረ ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይኸው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሰራ ነው ያለሁትን። እኔ ልጅቷን አውቃታለሁ ኪሎ ይህን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ጻ ልጅ ነው የምትመስዩ። ልጅቷን አምጪ አላት። አይ አይኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ ኬታ አምጥተ ይጸበል። አረብ ሀገር አይደለም ወይ ያለሽው? ኬታ መጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠምቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥሮ ነበር እምገኘው አለች እናቴ እዛ ትጠመቃለች። ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ እንዲሚባል ነገር አለ በእውነት ድነሸን አንዲ ኮነማ እኔም ነኝ ኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወጋውና 17 ዓመት የገፋሁት እባክሽ ሀገር እሹ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው፣ በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደ ገባ መጮ ነው የጀመር። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቀ፣ በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብም ተባለ። አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? አስራ ሰባት አመት የተያዝኩትን እንዴት የለም ትሉኛላችሁ? አለ አይ አገሬ እጄ ይመረመራሉ ሄዶ ሲመረመር የለብም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም ሶስት ልጆቹን ተጠምቆ ያገለግሉ